በኢትዮጵያ ከተገነቡ አስራ ሶስት ኢንዱስትሪ ፓርኮች አንዱ የሆነው የጅማ ኢንዱስትሪ ፓርክ ላለፉት ዓመታት በምርት ላይ ተሰማርቶ ነው የሚገኘው። እንግዲህ በተለይ አሁን ላይ የጅማ ኢንዱስትሪ ፓርክ በተለይ ደግሞ አካባቢ ላይ የሚመረተውን የግብርና ምርት በመጠቀም አግሮፖሲንግ ላይ ተሰማርቶ ነው የሚገኘው። ይህንንና አጠቃላይ የጅማ ኢንዱስትሪ ፓርክ አሁን ላይ ያለበት ቁመና ምን ይመስላል የሚለውን የምናስቃኛችሁ ይሆናል። አብራችሁ አብራችሁን ቆዩ። ሰላም ነው። እንዴት ነህ? ሰላም ነው እንደናቆያችሁን አለን። እስኪ መጀመሪያ እንተዋወቅ። ስሜ ብስራት ብዙ ነህ እባላለሁ በዚህ በጅማ ኢንዱስትሪ ፓርክ የአንድ የስራ ክፍል ቡድን መሪ እና የማናጅመንት አባል አሁን ደግሞ የስራ አስኪያጅ ተወካይ ነኝ። እንግዲህ በተለይ አሁን ዛሬ እዚህ የመጣ ነው አጠቃላይ የጅማ ኢንዱስትሪ ፓርክ አሁን ያለበት ቁመና ምን ይመስላል፣ ምን እያመረተ ነው፣ ምን እየሰራ ነው የሚለውን ቅኝት ለማድረግ ነው የመጣ ነው። ወደ ውስጥ ገብተን እስኪ ያለውን ነገር እናያለን። አሁን እንግዲህ እዚህ የገባንበት ክፍል የአቮካዶ ዘይት ምርት የሚጀመርበት ክፍል ነው አይደለ? አሁን እዚህ ቦታ ላይ ምንምን ስራዎች ናቸው የሚከወሙት? እዚህ ቦታ ላይ በቀጥታ ገበሬው በዚህ በጅማና በጅማ ዙሪያ ያሉ በዚህ ቦንጋን፣ ሚዛንን በስተምዕራብ በኩል ደግሞ በስተሰሜን በደሌን ልባቡር እናጠቃሉ። እንደገና በዚህ በኩል ደግሞ ደቡ ላይ ወደ እስከ አርባ ምንጭ ድረስ አቅርቦቷላቸው ይሄ ብቻ ፐርደይ እስከ ሃያ መኪና ወይም አይሱዙ ይቀበላሉ፣ አቮካዶ ይቀበላሉ። በሳጥን ይገባሉ ወደዚህ። ሶስት ደረጃ ይሰጡታል፣ የበሰለ መካከለኛና ጥሬውን ይሉት ይመረ ይሄ ካታጎራይዝ ይደረጋል። እዚህ ጋር ካታጎራይዝ ከተደረገ በኋላ የበሰለው ቀጥታ ወደ ምርት ነው የሚገባው ማለት ነው። ፋብሪካው እንግዲህ አሁን እንደው እየሄድንበት ነው። እዚያው ሰራተኞች እየለዩ ነው የበሰለውን ከጥሬው እየለዩ እየለያዩ በጣም የበሰለው ቀጥታ ወደ ፋብሪካ ይገባል። አሁን ወደ ዘይት ወደ ምግብ ዘይት ነው የተጫ ጥሬው ምንድን ነው የሚደረገው? ይበስላል። የተወሰነ ሳምንት ይሰጡታል፣ ይቀመጣል። ይሄ የበሰለው ተፈይቶ ስጥ ከሚያልቅ ደግሞ አይደስ ይሄ ቋት ነው። ይሄ ቋት እዚህ ጋር ይገባና እየታጠበ ወደ ላይ ይወጣል። እዚህ ጋር እንደምታዩ አይተለ ላይ ት በዚህ ጋር ወደዛ ሄዳ የራሱ ቴክኒካል የራሱ ፕሮሰሶች አሉ። እየታጠበ ሁለት ማሽን ነው ያኛው ራሱ የቻለ ማሽን ነው። ራሱ የቻለ ማሽን ነው። ተፈጭቶ የመጨረሻው በዚህ ፋብሪካ አክሼ ጃይ ይባላል። ህንዶች ናቸው። ይሄ አክሽጃ ይሄ ነው እንትኑ ማለት ነው፣ ዘንድ እነሱ እንደዚህ ፓክድ የሚያርጉታል። ፓክድ ያርጉታል። ይሄ ወደ ውጭ ላካል ይቀረዋል፣ አሁን አንድ ስቴፕ። አዎ ያሁን ኖርማሊ በቃ ዘይት ነው። አሁን ይሄን ለኤኒ ምግብ መጠቀም ይቻላል። ስኩት ልታሽበት ሲያለሽ፣ ሳሙሳ ልትሰሪበት ይችላል። ወጥ በቃ ለወጥ ለማንኛውም ነገር ለምግብ መጠቀም ይቻላል። ይሄን ነገር ማለት ነው። ኢቨን ለጸጉር ቅባትም በተለያየ እንደምንሰማው በቃ ይሄ የተዘጋጀ ነው ማለት ነው ግን እነሱ ወደ ውጭ ኤክስፖርት ያደረጉትና አንድ ስቴፕ ደግሞ እንደሚያጣሩት ነው ያለን መረጃ፣ ኢንፎርሜሽን ማለት ነው። ፍሬው ከወጣ በኋላ በኖርማል አስተሳሰብ የመጣል ነው ያለን። ይህን ወደ ባዮፈርትላይዘር ደግሞ ወደ ማዳበሪያነት ቀይሮ ለሌላ አገልግሎት እንዲሆኑ ነው። እዚህ ጋር ሁለት ጥቅም እናገኛለን። አንደኛ ይህ ፋብሪካ ይሄ ፍሬ ወደ ማዳበሪያነት መቀየሩ ሌላ ተአምር ነው። ሁለተኛው ደግሞ ይሄ ቆሻሻ ወደዚህ ባይቀየር ነው የት እንደሚጣል መገመት ይቻላል። የሚያመጣው የአካባቢ ፖሊዥን፣ የኤር ፖሊዥን የሚያመጣው ነገር አለ። የአካባቢ ብክል ሊያመጣ ይችላል። ሌላ ሽታ ሊፈጥር ይችላል። ስለዚህ ከግሪን ሌጋሲ ራሲ ጋር ተያይዞ የራሱ ኮንትሪቢሽን አለ።